ይዳቸዋል እና እኔም ያው ብዙ ሙሉ ቪዲዮ ሳላይ ሰርቼ ነበረ፣ ትንሽ ማለት ነው። ነገር ግን ማለት ነው፣ እንዴት መሰላችሁ ቤተሰብ አብሪሽ፣ አሁን ማለት ነው ቡታጅራ ይሄዳል አይደል? እንዴ ማለት አንድ ወንድ ሲጀመር ማለት ነው፣ በባህላችንም እኔ አይቸው አላቅም፣ እናንተ አይታችሁ ሊሆን ይችላል፣ አላቅም። እስቲ ንገሩኝ። ማለት ነው፣ ሴት ልጅ ከባሏ ጋር ስትጣላ አንደኛ ቤተሰቦቿ ጋር ትሄዳለች፣ ከዛ ሽምግልና ይሰበስብና ወደ ቤቷ ትመለሳለች። ማቆ ማለት ነው፣ በጣም ክተት። ሌላኛው ደግሞ ማለት ነው ከተፋቱ ሴት ልጅ እናቷ ጋር ትሄዳለች ልጇን ይዛ ማለት ነው። ሕፃን ልጅ ከሆነ ልጇን ይዛ እናቷ ጋር ነው የምትሄደው ወይም ደግሞ ቤተሰቦቿ ጋር ነው የምትሄደው ማለት ነው እንጂ ወንድ ልጅ ትዳር እያለው ሶ ተጣልተናል ብሎ ወንድ ልጅ አባት እናቴ ጋር ብሎ አይሄድም፣ አይመለስም በፍጹም ማለት ነው እና ናውር ነው ናውር ነው። አብረሽ ማለት ነው። አላ ባህላችን አታጥፋ፣ የሀበሻዊነታችንን የኢትዮጵያዊነታችንን ባህላችን አታጥፋ ማለት ነው እና ናውር ስለሆነ እናት አባቴ ጋር ሄዳለሁ ብለህ ያው አስር ጊዜ ሲጀመር፣ አሁን ልጅ ነኝ ልትል ትችላለህ። ይሄንን ቃል ስናወራ ልጅ ነኝ እኔ፣ ስለዚህ ከእናት ከአባቴ እንቅፉ እንኳን ሳልወጣ ነው እያገባሁት ልትል ትችላለህ። ምክንያቱም አብዛኛው ጊዜ እኔ ልጅ ነኝ ልጅ ነኝ እያልከ ስለሆነ ማለት ነው። ነገር ግን ወንድ ልጅ ካገባ በኋላ ትዳሬ ነው ብሎ ከያዘ በኋላ የራሱን ቤት ከያዘ በኋላ ተመልሶ እናት አባት ቤት አይሄድም። ይሄንን ማወቅ አለብን ማለት ነው። ያው አንተ የምትሄደው እናውቃለን ለምን እንደምትሄድ ማለት ነው። ምክንያቱም በዚህ ልክ ራሳችሁን መውደዳችሁ፣ በዚህ ልክ ብር መውደዳችሁ የሆነ ለምን ነገር አላቅም። ከሰው በላይ ነው ሰው በአሁን ሰዓት፣ ኢትዮጵያውያን ወይም ኢትዮጵያ ውስጥ ያለ ሰው ብር የሚወደው ማለት ነው። እናንተ ሽጦ ብር ሚሊየን ብር እሰጣለሁ ይችን ትገዛት አለ ወይ ቢባል ራሱ እገዛለሁ ቢባል ይሸጣችኋል። ልንገራችሁ ማለት ነው። ለማንም ሰው አምናችሁ ከማንም ሰው ጋር እንዳትሄዱ። የኔ ቤተሰብ ማለት የመዳን ቀሞች ነን። ሳስበው የዋ ማለት ነው። የሆነን ለመናገር የሆነ ነገር ባየን ቁጥር የምናለቅ ሰው የመዳን ቀሞች ነን። የሆነ ነገር በተፈጠረ ቁጥር ብር አዋጥተን የምንልከው የመዳን ቀሞች ነን። እንጂ ኢትዮጵያ ውስጥ ያለ ሰው ማለት ለምን እንደሆነ አላቅም። በጣም እንትን ሆነዋል ማለት ነው። በቃል አይደለ ይሸጣሉ። እኛን ይሸጣሉ። ብር ከተሰጣቸው ይሸጣሉ። እኛ የመዳን ቀሞች እየዋ ስለሆንም ማለት ነው ይሸጣሉ። እየመሬ ነው፣ እና ስለዚህ ልክ ማንም ጋር እንዳትሄዱ፣ እንዳትገናኙ ነገራቸዋሉ የመዳን ቀሞች ኢትዮጵያ ከሄዳችሁ በኋላ ማለት ነው። ምክንያቱም ለብር ለዶላር ብሎ ይሸጣቸዋል። እኔ የለውበትም። ስለዚህ ማለት ነው አሁን እሱ ቡታጀራ ይሄዳል። ያው ቤተሰብ ጋር አደለም የሄደው ሲጀመር፣ ቤተሰብ ጋር ምናምን የሚለው ነገር የለም። ያው ሊሄድ ይችላል። ጋሽዬና እትዬ ቅፍ ገብቶ ሊያለቅስ ይችላል እድሌ እንደዚህ ነው፣ ምናምን ብሎ ሊያለቅስ ይችላል። ልንገራችሁ ማለት ነው እንጂ ያው ለድራማው ማለት ነው። ሌላኛው ደግሞ ማለት ነው ምን እንደሆነ ታውቃላችሁ? አሁን እነ ብሩኬ ምናምን አላ እነ ብሩኬ እነ ክያ እነ ጺን ያመጧት ጓደኞቹ ናቸው። ሲጀመር ከዚህ በፊት ትዝ ካላችሁ ከነዳኒ ጋር ተጣልተው ማለት ነው እንዴት እንደዚህ ትሆናለ ምናምን ብለውት ማለት ከአብርሽ ጎንንን ምናምን ብሎ እስከ አዲስ አበባ ድረስ መጥቶ ነበረ። ስለዚህ እነዛ ናቸው አሁን ነፂ ጎን የሆኑ ስለዚህ ማለት ነው እንዴት ትዳሬን በተናችሁት ጓደኞቼ፣ አደላችሁን ጎይ፣ ይሄው ትዳሬ በእናንተ ምክንያት ተበተነ ምናምን ብሎ እነሱ ጓሊል ይችላል። ተነጋግሮ ነው የሚሰሩት። ይሄንን ማለት ነው አስረግጬ ልንገራችሁ። ሲጀመር መጀመሪያም ለነጺም ዩቱብ የከፈቱት ተነጋግሮ ነው። ነጺ ዝም ብላ አልመጣችም። ስለማቅ ማለት ነው ነጺ ምን አይነት ልጅ እንደነበረች ነጺ ለምን ሚዲያ እንዳልወጣች በደንብ አውቃለሁ። ከዚህ በፊት ማለት ነው ብትወጣ ኖሮ፣ እሷ እውነት ደፋር ብትሆን ኖረ ከዚህ በፊት ትመጣ ነበረ። በምን ምክንያት እንዳልመጣች ሁላ አውቃለሁ። ስለዚህ ማለት ነው አሁን ተነጋግረው ሁሉም ተነጋግረው ነው ፈቅዶ ነው ወደ ሚዲያ የመጣችው ማለት ነው። ድራማውንም እንድትሰራ አስተውኗዋት ነው የመጣችው። ግን ያም ሆነ ይህ ማለት ነው በዚህ ልክ ማምጣት አልነበረባትም ነጺም ቢሆን ግን፣ ራሳቸው ናቸው ሲጀመር፣ ትዳራቸው እንደዚህ እንዲሆን ያደረጉት አብርሽ ራሱ ነው። ተነጋግሮ ነው የሰሩት የዛ ሰዓት። እንደውም ካላችሁ፣ ሩታም ራሱ አላቃት ምና፣ በደንብ ነው የሚተዋወቁት። አንድ ሰፈር ልጆች በደንብ ነው የሚተዋወቁት ማለት ነው። በደንብ ግን አሁን አብርሽ ይሄዳል፣ ልንገራችሁ፣ ቡታጅራ ይሄዳል፣ ከነ ብሩኬ ጋ ይገናኛል ጓ ምናምን ብሎ ቪዲዮ ይሰራሉ። እንዴት ትዳሬን በተንክ ጓደኞች አይደለም ምናምን ብሎ ማለት ነው። ሌላ ከነፂ ጋም ደግሞ ድጋሚ ይገናኛል ልንገራችሁ። ከዚህ በኋላ ገና እንትን ጥይት ጥይት የሆነ ወሬዎች አሉ ማለት ነው። እና ከነፂ ጋም ይገናኛል። እናንተ ግን እዚህ ጋር ምነግራችሁ የኔ ቤተሰብ ማለት ነው፣ እንዳትበሳጩ፣ እንዳትናደዱ ከማንም ጋር እንዳትጣሉ። እነሱ ለብር ብሎ እኛን ሽጠዋል ማለት ነው። ልንገራችሁ፣ እኛን ሽጠዋል። ከመሸጥ አይተናነስም፣ ምክንያቱም ለእኛ ክብር የላቸውም በፍጹም። እኛ ብዙ ጊዜ መክረናቸዋል። ምክራችን ቢሰሙ ኖሮ እንዲሁም ምክራችን አይደል የሚሰሙት። እኛ የሆነ ነገር በሰጠን ጉሮ አይዲያችን ነው እየወሰዱ ያሉት ማለት ነው እንጂ ምክር አይሰሙም ማለት ነው ልንገራቸው። ብር የሚያስገኘውን ፍሬ ፍሬ የሆነ ወሬ ይወስዱና ይሰሩበታል ማለት ነው እንጂ ምክራችንን አይፈልጉም። እነሱ ግን በዚህ ልክ ወጥቶ እንደዚህ እያለቀሱ መስራት ምናምን እና ደግሞ ሌላኛው ደግሞ ሩታ ትላንትና እያወራች ነገሮች እንዳለ ማለት ነው፣ አለ አይደለ፣ ሁሌ ይሰለቻል አይደለ እንዴ ማለት እሷ ለኛ እንደዛ ብላ ተናገረች እንጂ ራሷ ማረግ የምትፈልገው ነው የተናገረችው። ምክንያቱም ከዚህ በኋላ ማልቀስ ይብቃ ነው፣ ከዚህ በኋላ ማስመሰል ይብቃ ነው፣ ከዚህ በኋላ ሁሌ ድራማ መስራት ይብቃ ነው ሁሌ ተጣለን እያልን መምጣት ይብቃ ነው እያለች አለችው። አብርሽ አይገባውም እንጂ ማለት ነው። እና አለደለ ለብር ብሎ ተነጋግሮም ሊሆን ይችላል። ግን አንድ አለደለ እንዴ ልበላችሁ እዚህ ጋር ተነጋግሮ ፈቅዳ ሊሆን ይችላል። ሩታ ግን አንዳንዴ ደሞ የሚያስገድዱ ነገሮች አሉ። ገባች እኔ ያልኩሽን አታረግም እንደ ሌላትም ይችላል። አብርሽ ሶ በዛ ምክንያት እሱ ባለው ልቴት ትችላለች። ግን ይብቃኝ እያለች ነው ልጅቷ ማለት ነው። ይብቃኝ ከዚህ በኋላ ማልቀስ ይብቃኝ፣ ከዚህ በኋላ ኦዲየንስን ማስቀየም ይብቃኝ፣ ከዚህ በኋላ ኦዲየንስን ማባላት ይብቃኝ፣ ከዚህ በኋላ ለብር እያልኩኝ ራሴን መሸጥ ይብቃኝ እያለች ነው። በቃ ለዶላር እያልኩኝ ለሁሉም ሰው ለሁሉም ዩቱበሮች ከነሱ ጋር እየተገናኘሁ ድራማ እየሰራሁ ራሴን ማዋረድ ይብቃኝ እያለች ነው። ግን አብርሽ አይገባውም ማለት ነው። ለምንደሆነ ባላቅ ሚስትን የምታስከብረው አንተ ነህ፣ አባወራ አንተ የፈለገ ሰው ማለት ነው። የፈለገ አሁን እኔ አላቅምና አባቶቻችን ማለት ነው ኮትኩቶ አባቴ የሆነ ለመናገር አባቴ ቤት ነበረ የሚሰራው እና ቤት ስላችሁ ጎጆ ቤት ይሰራ ነበረ። ስለዚህ እንደዛ ሆኖ እናቴን ብትሆን እየነገደች በአምስት ሰዓትና አራት ሰዓት ሶስት ሰዓት መንገድ እየተጓዘች እየተሸከመች ንግድ እየነገደች ለዚህ አበቃችን። ልጆቹ በልጆች አርፋለሁ ብሎ ነው አይደል አባት እናቶቻችን። እኮ እንደዚህ ማልቀስ፣ እንደዚህ መስራት፣ እንደዚህ የሆነ ነገር መስራት እኮ አቅቷቸው አደለም። ግን እነሱ በጉልበታቸው ጥፍራቸው ወልቆ እግራቸው ታሞ በጣም ብዙ መንገድ ተጉዞ ንግድ እየነገዱ እኛን ልጆችን እኮ ያሳደጉት እናት አባቶቻችን፣ የገጠር እናት አባቶቻችን እኮ መመስገን አለባቸው። እየሆነ ለመናገር የአሁኖቹ እኮ አሳድገናል ይላሉ እኮ ልጆችን እያለቀሱ ራሳቸውን እያስዋረዱ ልጅ ያሳደግን ሀብታ መሆንን ማኪና ገዛን ቤት ገዛን እኮ ይላሉ። ያም ሆነ ይህ ለፍቶ ነው ያመጡት ገንዘብ ግን በዚህ ልክ ደግሞ መሆን የለበትም እና ቤተሰብ እንግዲህ ማለት ነው። ከዚህ በኋላ ገና ጥይት ጥይት የሆነ ነገር አለ ብዬ አስባለሁ። ጥይት ጥይት የሆነ ወሬ ማለት ነው። እና ግን እንዳትጣሉ፣ ከማንም ጋር እንዳትጣሉ፣ ከማንም እህቶች ጋር እንዳትጣሉ። እርስ በራስ የምትደራረሱት ራሳችሁ ናችሁ። ልንገራችሁ፣ እነሱ አንድ ቀን አይደርሱ። የመዳን ቅም አንድ ቀን ታማለች ቢባል አይመጡላችሁም፣ ብር አያዋጡም። ልንገራችሁ፣ አስረግጬ ማለት ነው። እራሳችሁ ናችሁ የምትዋጡት። ሳውዲ ያላችሁ፣ ዱባይ ያላችሁ፣ ባህሬን፣ ኩዌት፣ ጆርዳን፣ ሁሉም ቦታ ኳታር ያላችሁ ሁላችሁ ማለት ነው፣ ተዋታችሁ እርስ በራሳችሁ ነው እንጂ ማለት ነው። እነሱ አንድ ቀን ዩቱበሮች፣ አሁን የምታለቅሱላችሁ የምታሽቃብጡ ማለት ነው፣ አንድ ቀን ለእናንተ ብር አይዋጡ። ከእናንተ ጋር ፎቶ ቢነሱ ነው። እሺ፣ ልንገራችሁ ማለት ነው፣ አስረግጬ ልንገራችሁ። እኔ እውነት እውነት ከማውራት ወደኋላ አለልም። ከእነሱ ጋር በልተሽ ምናምን የምትሉ ሰዎች አላችሁ እኮ። እንዴም መብላትና እንትን ማለት እኮ ሌላ ነው። ከማንም ሰው ጋር ልብላ ምንም ለሆን ማለት ነው እኔ እውነት ከማውራት ወደኋላ አለሁ። ልንገራችሁ ከነሱ ጋር በልቻለሁ፣ ከነሱ ጋር አብሬ ፎቶ ተነስቻለሁ፣ ከነሱ ጋር እንደዚህ ሆኛለሁ ብዬ የእነሱን ገመና የምሸፍንበት ነገር የለም። ገመና ገመና አለው፣ ግን ደግሞ ሚዲያ ላይ የወጣ ነገር ደግሞ ሚዲያ ላይ እንደወጣ ነው። አስረግጬ እነግራቸው ማለት ነው ልንገራችሁ፣ እኔ የምሸፋፍን ነገር የለም። ሶ ሚስጥር ሊኖር ይችላል፣ የራሱ ምስጥር ማለት ነው የጓደኛችሁ ምስጢር። ግን ያ ጓደኛችሁ ደግሞ ሚዲያ ላይ ደግሞ የሚያደርገው ነገር ደግሞ በሚዲያ በሚሰሩት ስራ ደግሞ ትናገራላችሁ። ሰማችሁ። ደህና ዋሉልኝ።